ሰላም ቤተሰብ፣ እንደምናላችሁ። ከኔ ጋር ሁሉም ሰላም ነው እያላችሁበት፣ ሰላማችሁ ይብዛ እያልኩኝ ዛሬም በድጋሚ መጥቻለሁ። ቤተሰብ እንግዲህ እነዚህ ልጆች ባልና ሚስቶች ናቸው። ልጅቷ የሁለት ልጆች እናት ነች። ሁለተኛው ልጇ ገና ሁለት ወሯ ነው እና ከወለደች ሁለት ወሯ ነው፣ አራስ ናት። እንግዲህ ቲክቶክ ላይ በጣም የተዘዋወረ እንዲሁም ትልልቅ ሚዲያዎች ራሱ በጣም ሀሳባቸውን ሰጥተውበታል ማለት ነው። አይታችሁታል ብዬ አስባለሁ እና በጣም ነው ያሳዘነችኝ። እግዚአብሔርን ከመላችሁ በላይ ና እንዴት፣ ብቻ ኔ ለማለት ራሱ ይከብደኛል። እና ምትበዩ ምግብ መቀነስ አለብሽ፣ እኔ ኑሮው አልቻልኩም፣ እኔ ለፍቼ የማመጠው ነገር፣ ኢኮኖሚ መጠንቀቅ አለብሽ፣ ለምን ትበያለሽ? ለምን ብዙ ጠጫለሽ? ምናም እያለ በጣም ነው የተናገራት። እሷ ደግሞ በጣም በተረጋጋች መልኩ ምንም ክፉ መልስ ሳሰጠው፣ በቃ እኔ እንጃ አለቀሰች። በቃ በጣም ከፋት እና አለቀሰች። ብዙ ሰው ይህን ሀሳብ ሰጥቶበታል። ማለት የቀልድን ቢሆን እንደዚህ ማለት የለብንም፣ የምንናገራቸው ነገሮች ልንጠነቀቅ ይገባል። እና ይችል እንግዲህ የቀልዱንም ቢሆን በቃ በጣም ከባድ ነው የተሰማት ስሜት። እንደ ሁላችንም ብለን ስናስበው በጣም የሚያሳቅቅ ነገር ነው። ገብታችኋል አይደለ? በጣም ያሳቅቃል። መባል የሌለበት ነገር ነው ያላት እና ከባድ ነው። አንዳንድ ጊዜ እኛ ቤት ስንሆን ልይ ስንሄዝ እኛ በቃ ምንም ስራ መስራት እንደማንችል አድርጋችሁ የምታስቡ ወንዶች በብዛት አላችሁ ማለት ነው የእውነት። እና ይቺ ልጅ በጣም ታሳዝነ። በቃ የሆነ ሲዋት ራሱ በጣም ታሳዝናለች። ስርዓቷ ምን አነጋገረው ራሱ በጣም በጥሩ መልስ ነው የመለሰችለት። እንደዚያ ተናግሯት ምንም ክፉ መልስ እንኳን አልሰጠችው ማለት ነው። ሁሉ ነገር ብሏት በጣም ብዙ ነገር ነው ያላት። እኔ እሱ ያለውን ነገር መርገም አልፈልግም፣ ማርያምን መርገም አልፈልግም እና ባሎች ሚስቶቻችሁን የሚያስደስታት ነገር በተለይ አራስ ስትሆኑ ራሱ ይከፋል ብዬ አስባለሁ። ገብታችኋል አይደለ? እንጃ ብዙ ስሜት ይኖራል ብዬ አስባለሁ። እንደ ኖርማን ሰዎች አደለ ነው። እርግጥ እኔ ባላቀው ግን በቃ ይለያያል። ሴቶች እንኳን ወልደን ይቅርና እኔ ራሴ በቃ ጸባይ ሲቀያየር ሁሉ ነገራችን ብዙ ጊዜ ይቀያየራል። ሴቶች ፔሬድ በምንሆንብን ሰዓት ምናምን ብቻ ብዙ የምንቀያየርበት ነገር አለን እና ቋሚ አይደለም ሆርመናችን የሚሆነው እንኳን ወልደን ይቅርናና እንደዚህ አይነት ቃል መስማቷ እንደዚህ በዚህን ሰዓት እንደዚህ መባሉ በጣም ልብ የሚነካ ነገር ነው። የእውነት የቀልድም ብንሆን ፕራንክም ቢሆን እንደዚህ መባል የሌለበት ነገር ነው የተናገራት ግን፣ ብዙዎቻችሁ ደግሞ አንዳንድ ጊዜ ቁም ነገር ታረጉታላችሁ። እኔ የህዝቡ አስተያየት በጣም ነው የወደድኩት ማለት ነው። ይቅርታ፣ በጣም ይቅርታ አስነጠሰኝና የህዝቡን አስተያየት በጣም ነው የወደድኩት። መባልም የሌለበትን ነገር አንዳንድ እናስተውላለን። በቀልድ በቃ የሆነ መጥፎ ነገር ሲመጣ እኛ ተቃውሟችን ማቅረብ አለብን። ልክ አንዳንድ ጊዜ እንደዚህ ሀሳቦች ሲመጡ ብዙ ጊዜ እያየው ነው ሀሳባቸውን ስሰጡ በጥሩ መልክ ስትወስዱት አሁ እንዲ ናቸው አሁ ምናምን አላላችሁም ገብታችኋል አደለም? እና በጣም በስራት ነው እንትን ያላችኋት። እኔ በጣም ነው ልጅቷ ያሳዘነችኝ። እርግጥ ኑሮ ከባድ ነው። ሰው በቃ ውስጡ ላይ ያለው ነገር፣ የሚያስበውን ነገር ነው የሚናገረው። እግዚአብሔርን ኢትዮጵያ ውስጥ ትናንትና ማለት ነው ሲስተር ጋር ደወልኩላት። ቡና የጠጣ የሆነ እኛ ሰፈር እሷ የሚሰራበት አካባቢ ከዚህ የተነሳ ነው ይሄን ታሪክ ማውራችሁ ማለት ነው። እና ዳቦ ቤት አለ በፊት አለች በጣም በወረፋ ነበራለች የሚሸጠው እና ሂሳብ ስላቸዋ ላይ በጣም ይከብዳቸዋል። አለ ቡና ጠርተው ምናምን ነገር ሰራተኞቹ ሂሳብ ለመክፈል ከዛ እንዴ አስረድኛለች እና ደሞዛችን ዛችን እኮ እንዲህ ነው በጣም ትንሽ ነው ምናምን ስላቸው ለምን ምናምን ስላቸው ላይ በፊት በጣም ብዙ ዳቦ ነበር በቀን የሚሸጠው። በጣም ደግመን ደጋግመን አምስት ጊዜ ስድስት ጊዜ የሚጋግርበት ጊዜ ነበሩ። አሁን ግን ሁለት ጊዜ ራሱ ከሁለቴ በላይ የማንጋግርበት አለ አንዴ ወይ ሁለቴ ብቻ ነው የሚያልቀው፣ ምናምን አሉ። በፊት ማለት ነው። እኔ እዛ ዳቦ ቤት እርጥብ እሰራ ነበረ፣ ከአምስት ዓመት በፊት ኢትዮጵያ እያለሁ ማለት ነው። አሁን እዚ ሀገር ከመጡ አምስት ዓመቴ ነው። እና አረብ ሀገር ከመጡ ከዛም በፊት ዳቦ እኔ ራሴ ለእርጥብ እሰራ ነበር። እርጥብና ችብስና በወረፋ ነበር ዳቦ ነው የምወስደው። በቃ ሄጄ እንደገና ተመልሼ ከተሰልፍኩበት ጋር ሄጄ ተመልሼ እንደገና ነበር የማመጣው ማለት ነው። አሁን ላይ ሰው ህዝቡ የኑሮ ውድነት አለ፣ ዳቦ መግዛት አቅቶታል። ዳቦ ራሱ አይሸጥም አሉ የእውነት። ኢትዮጵያ ውስጥ ሰው ዳቦ መግዛት አቅቶት፣ እግዚአብሔርን አቅቶት ማለት ነው። ምን ያክል ኑሮ ውድ እንደሆነ፣ ምን ያክል ሰው የሚፈልገውን ነገር ማግኘት እንዳልቻለ እንግዲህ ከዳቦ አቅም ራሱ ሰው በቃ ብሩን ኢኮኖሚ ምንም አልተመጣጠንለትም። ኢትዮጵያ ውስጥ በጣም ብዙ ሀብታም አለ፣ በጣም በጣም ትልቅ ሀብታም አለ። ከዛ ደግሞ በጣም ዝቅተኛ ኑሮ የሚኖር ሰው አለ፣ በጣም ድሃ አለ። እና ኢትዮጵያ ውስጥ ድሃና ሀብታም በጣም ነው የሚራራቀው። የእውነት በጣም ብዙ ልዩነት አለን ማለት ነው። ይህ ሀሳብ የመጣል ከዚህ የተነሳ ነው። እነዚህ ልጆች ይህን ትናንትና ሲስተር ካለችኝ እና ያው ይህን የቪዲዮ ሳይሆን በጣም ንታዘብ በቀኛ እንዴት ነው ለወደፊት የምንኖረው? የምንፈልገውን ነገር አተ ልጆች የሚፈልጉትን ነገር ሲያጡ እና በጣም ከባድ ነው። ኢትዮጵያ ውስጥ እንግዲህ በኢኮኖሚ ከጣም ደክማለች አሁን ላይ ያለችው የኑሮ ውድነቱ በጣም ከባድ ነው እንደምታውቁት፣ ረብሻ ነው ምንም የተረጋጋሽ ነገር የለም። ነጋዴ እየተንቀሳቀሰ አይደለም። ከዛ ከዛ አንጻር ስናየው በጣም ኑሮ በቃ ሰው ይሄ ልጅ የገለጸው እንግዲህ ሰው ከምሳ ወደ ቁርስ እያሸጋገረ መሆኑን ነው። እግዚአብሔርን ልጅቷን ለምን እንደዚህ አላት የሚለውን ነው እንጂ እኮ ሰው የሚኖረው ህይወት እንዲህ ነው። ኢኮኖሚውን ቀንሶ እስከሚጠቡ ድረስ ሰው መብላት አልቻለም። አሁን ላይ እውነት በጣም ነው የሚያሳዝነው። ያው ልጅቷ ግን በጣም